የመንግስት ሰራተኞችን ብዛት ለማረጋገጥ ቆጠራ ሊጀመር ነው። ስልጠና ወስደው በፈተና የሚወድቁ ሰራተኞች ከስራ የሚባረሩ ሲሆን ደሞዝ የሚቆረጥባቸው መኖራቸውን ሰምተናል። በሌላ በኩል ደግሞ ከቤት ኪራይ ጋር በተያያዘ መንግስት ከበድ ያለ ማስጠንቀቂያ መስጠቱን አውቀናል። በዋነኝነት ማስጠንቀቂያውን ለአከራዮች የሰጠው ደግሞ የፌዴራል ፖሊስ ነው። የመንግስት ሰራተኞችን ብዛት ለማረጋገጥ ቆጠራ ሊጀመር ነው። ስልጠና ወስደው በፈተና የሚወድቁ ሰራተኞች ከስራ የሚባረሩ ሲሆን ደሞዝ የሚቆረጥባቸው መኖራቸውን አውቀናል። የፌዴራል ሲቪል ሰርቪስ ኮሚሽን ከኢትዮጵያ ስታትስቲክስ አገልግሎት ጋር በመተባበር በመላ ሀገሪቱ የሚገኙትን የመንግስት ሰራተኞች ቁጥር መረጃ አንድ መደብ ለአንድ ሰው ብቻ ለማረጋገጥ የሙከራ ተግባራት ላይ ለሚሳተፉ የመረጃ ሰብሳቢዎች ስልጠና እየሰጠ ይገኛል። በስልጠናው ላይ የተገኙት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር አቶ ሽብሩ አባዲማ ተቋማቸው ቀልጣፋና ውጤታማ ህዝብ አገልጋይ የሲቪል ሰርቪስ ለመፍጠር ሪፎርም በማካሄድ በአሁኑ ጊዜ ወደ ተሟላ ትግበራ መግባቱን ገልጸዋል። የሪፎርሙን ቀጣይነት ለማረጋገጥም በመንግስት ተቋማት ተቀጥረው የሚሰሩ ሰራተኞችን ቁጥር ሳይንሳዊ በሆነ መልኩ የተረጋገጠ መረጃ መያዝ አስፈላጊ በመሆኑ በኢትዮጵያ የሚገኙትን ሰራተኞች ቁጥር መረጃ ለማረጋገጥ በዘርፉ የካበተ ልምድና እውቀት ካለው የኢትዮጵያ ስታቲስቲክስ አገልግሎት ጋር ለመስራት የሚ የሚያስችል ቅድመ ሁኔታ መጠናቀቁን ገልጸዋል። ለስራው የሚያስፈልገውን የቅድመ ዝግጅት ተግባራት አንዱ የሆነውን በየመንግስት ተቋማት የመረጃ የማረጋገጥ ስራ ላይ የሚሳተፉ አዳዲስ መረጃ ሰብሳቢዎች ስልጠና ማስጀመራቸውን ተናግረዋል። የኢትዮጵያ ስታቲስቲክስ አገልግሎት ዋና ዳይሬክተር በከር ሻሌ የኢትዮጵያ ሲቪል ሰርቪስ በመንግስት መስሪያ ቤት ተቀጥረው የሚሰሩትን ሰራተኞች ቁጥር የማረጋገጥ ስራ ከተቋማቸው ጋር ለመስራት በመወሰኑ ደስተኛ መሆናቸውን ገልጸዋል። ተቋማቸው በዘርፉ ያለውን ልምድ፣ እውቀት ቴክኖሎጂና መሰረተ ልማት በማስተባበር ይህንን ለሀገርና ለኮሚሽኑ ከፍተኛ ትርጉም ያለው ተግባር በጊዜና በጥራት ሰርቶ ለማስረከብ በትጋት እንደሚሠራ ተናግረዋል። ለስራው ከተለያዩ የሀገሪቱ ዩኒቨርሲቲ ለተወጣጡ መምህራኖች ለሚቀጥሉት አምስት ቀናት የሠራተኞች ቁጥር መረጃ ለማረጋገጥ የተዘጋጁ ስነ ዘዴዎችና ሌሎች ተያያዥ ጉዳዮች ላይ የጽንሰ ሀሳብና የተግባር ስልጠና እንደሚሰጥ ታውቀዋል። ከዚሁ ጋር በተያያዘ አንድ የመንግስት ሰራተኛ ተመዝኖና ስልጠናም ወስዶ ከሚጠበቀው ዝ ዝቅተኛ ውጤት በታች ካመጣ ከስራ ይባረራል መባሉ ታውቋል። በሲቪል ሰርቪስ ማሻሻያ መሰረት የሚያረፍድና ከስራ የሚቀር ሰራተኛ ከደሞዙ እንዲቆረጥ ይደረጋልም ተብሏል። የሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ የሰራተኛ ምዘናን አስመልክቶ ማብራሪያ የሰጡ ሲሆን ሰራተኞችን ለመመዘን የሚያስችል 1440 አካባቢ ጥያቄዎች መዘጋጀታቸውን ገልጸዋል። ሰራተኛው የሚመዘነው በሁለት ነገር መሆኑን ኮሚሽነር መኩሪያ ኃይሌ ገልጸው አንደኛው የባህሪ ምዘና ሲሆን፣ ሁለተኛው ደግሞ ደግሞ የተማረው ትምህርት ያንን ስራ ያሰራል ወይ የሚለውን ለማረጋገጥ የስራ ዘርፍ ምዘና ይከናወናል ተብሏል። በዚህ ተመዝኖ ከሚጠበቀው ዝቅተኛ ውጤት በታች የሚያመጣ ከሆነ ስልጠና ይሰጠዋል ተብሏል። በተደጋጋሚ ስልጠና ወስደው ማለፍ ያልቻሉ ከስራ ይባረራሉ። እንዲሁም ይህንን ፈተና አልንፈተንም ያሉ የመንግስት ሰራተኞችም ከስራ ይባረራሉ ሲሉ ተደምጠዋል። ለዚህም ሁለቱም አካላት ማለትም መንግስትም ወጪ አውጥቶ ሰራተኛ መድቦ ስልጠና መስጠት አለበት፣ ሰራተኛውም ለተልዕኮ መሳካት ራሱን ማዘጋጀት አለበት ብለዋል። ይህን ምዘና ሰራተኛውን ለመቀነስ ሳይሆን ለተቋማት ተልዕኮ ለማዘጋጀት ዓላማ ያለውና ክፍተትን ማዕከል ያደረገ ስልጠና በመስጠት ሰራተኛን ለማብቃት እንደሆነ አብራርተዋል። የስልጠናው ፕሮግራም በሚኒስትሮች ምክር ቤት ተወስኖ ሥርዓተ ትምህርት መዘጋጀቱም ታውቋል። አምስት ተቋማት ማለትም አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ሲቪል ሰርቪስ ዩኒቨርሲቲ፣ ቴክኒክና ሙያ ኢንስቲትዩትና የአፍሪካ ልህቀት አካዳሚ የባህሪ ብቃት መገ ለመገንባት የሚያስችሉ 125 ሞጁሎችን በማዘጋጀት ለስልጠና ዝግጁ አድርገዋል በማለት አብራርተዋል። በሌላ በኩል ደግሞ ከቤት ኪራይ ጋር በተያያዘ መንግስት ከበድ ያለ ማስጠንቀቂያ መስጠቱን ሰምተናል። በዋነኝነት ማስጠንቀቂያውን ለአከራዮች የሰጠው ደግሞ የፌዴራል ፖሊስ ነው። አከራዮች ውል መፈጸም ካልቻሉ ከባድ ቅጣት እንደሚጣልባቸው ከዚህ ቀደም መንግስት አስታውቆ በርካታ አከራዮችና ተከራዮች ውል ፈጽመው መስማማታቸው ይታወሳል። የመኖሪያ ቤት ኪራይ ውል ምዝገባ ያላከናወኑ አከራይና ተከራዮች ተወካዮች በቅጣት ወደ ውል ስርዓቱ እንዲገቡም በተደጋጋሚ ማስጠንቀቂያ መሰጠቱ የሚታወስ ነው። የመኖሪያ ቤት ቁጥጥርና አስተዳደር አዋጅ መውጣቱን ተከትሎ የአዲስ አበባ ከተማ አስተዳደር ባወጣው መመሪያ መሰረት በሁሉም ወረዳዎችና ክፍለ ከተማዎች የመኖሪያ ቤት ኪራይ ውል ምዝገባ ሲከናወን ቆይቷል። የአዲስ አበባ የቤቶች ልማትና አስተዳደር ቢሮ እንዳስታወቀው ከሆነ በውል ምዝገባ ወቅት ከ450 ሺህ በላይ የኪራይ ውሎች እንዲመዘገቡ ተደርጓል። የውል ምዝገባ ጊዜው ቢጠናቀቅም ውል መፈጸም የነበረባቸው ተከራዮች አሁንም አሳማኝ ማስረጃ ይዘው ሲቀርቡ በልዩ ሁኔታ እየተስተናገዱ ይገኛሉ። ሕክምና ላይ የነበሩ ከሀገር ውጭ የነበሩና መሰል አስተማማኝ ጉዳይ አጋጥሟቸው ያልተመዘገቡ አክራይና ተክራይ እንዲመዘገቡ ጉዳያቸው በድጋሚ እየታየላቸው ይገኛል። ከዚሁ ጎን ለጎን ደግሞ በቤት ኪራይ ውል ማስመዝገብ ዙሪያ የፌዴራል ፖሊስ ማስጠንቀቂያ አውጥቷል። ማስጠንቀቂያውን የሰጠው ከሰሞኑ በከባድ ዝርፊያ የተሰማሩ ሰዎችን በቁጥጥር ስር ማዋሉን ተከትሎ ነው። ፖሊስ እንደገለጸው ከሆነ ሕጋዊ ውል ሳይኖራቸው ቤት የሚከራዩ ሰዎች በተለያየ ዝርፊያና እገታ ላይ ተሰማርተው መገኘታቸው ታውቋል። በዚህ ምክንያትም ወንጀለኞችን ለመያዝ አስቸጋሪ እንዳደረገበት ፖሊስ አስታውቆ ቤት አከራዮች ውል ሳይፈጽሙ ቤት እንዳይከራዩ አስጠንቅቋል። ከዚህ ቀደም በርካታ የቤት ተከራዮች ውል ሳያስመዘግቡ ቤት በመከራየት የተለያዩ ወንጀሎችን እየፈጸሙ ሲጠፉ እንደነበር በማስታወስ ይህም ሕግ የማስከበር ስራውን ከባድ እንዳደረገበት ፖሊስ አሳውቋል። ከሰሞኑም አዲስ አበባን ጨምሮ በተለያዩ አካባቢዎች ቤት ተከራይ በመምሰል ቤት ከተከራ ከተወያዩና ለጥቂት ጊዜ ከቆዩ በኋላ ቤት ውስጥ ያሉ ልጆችን የሚያግቱ ወንጀለኞች መበራከታቸው ነው የተገለጸው። ለዚህ ወንጀል መስፋፋት ዋነኛው ምክንያት አከራዮች የተከራዮችን መረጃ አለመያዛቸው መሆኑን ፖሊስ ገልጿል። ይህ ደግሞ ተጠርጣሪዎችን በቁጥጥር ስር ለማዋል አዳጋች እንዳደረገበት ነው ያሳወቀው። ከቤትና ከመኪና በተጨማሪ የቤት ሰራተኞችን መረጃ መያዝ አስፈላጊ በመሆኑ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግን ፖሊስ አሳስበዋል። በተለይም ደግሞ ከፍተኛ ክፍያ በመፈጸም ውል አለመፈጸም የሚፈልጉ ሰዎች በተደጋጋሚ ጊዜ በወንጀል ውስጥ ሲሳተፉ መገኘታቸውን ይፋ አድርጓል። ከኪራይ ቤት ጋር በተያያዘ የአዲስ አበባ የቤቶች ልማትና አስተዳደር ቢሮ በቸልተኝነት የኪራይ ውል ያላስመዘገቡት ላይ ከባድ ቅጣት እንደሚጣልባቸው ማስታወቁ ይታወሳል። ቅጣቱንም በተመለከተ እስከ ሶስት ወር ውሉን ያላስመዘገበ አክራይ በተለያየ ደረጃ የሚያከራየውን የቤት ኪራይ ዋጋ እንደሚከፍል ታውቋል። ከቅጣቱ በተጨማሪም በአስገዳጅ ሁኔታ ወደ ውል እንዲገቡም ይደረጋል ተብሏል። መንግስት በአክራይና በተክራይ መካከል ሚዛን ሰላማዊነትን ያስጠብቃል ባለው የመኖሪያ ቤት ቁጥጥርና አስተዳደር አዋጅ መሰረት አለመግባባቶች የሚፈቱበት መንገድም እንደቀረበ ታውቋል። በሁለቱም ወገኖች በኩል ቅሬታ ካለ ቢሮ ከወረዳ ጀምሮ ባሉት አደረጃጀቶቹ በኩል ቅሬታዎችን ተቀብሎ የሚያስተናግድ ሲሆን፣ በዚህ ውሳኔ ያረካ አከራይም ሆነ ተከራይ ደግሞ ለዚህ ሲባል ወደ ተቋቋመ ኮሚቴ ጉዳዩን ማቅረብ ይችላል ተብሏል።